አንቺ እኮ እውነት እውነት ቢኖርሽ ኖሮ ካሜራ ይዘሽ አትመጭም ነበር ለመሥራት። በስነ ስርዓት ላስረዳሽ፣ መጀመሪያ አንቺ መጪ። እያስረዳኝ አይደለም። ምንድን ነው የምትጨርሺው ከኔ ጋር ነገር ከሆነ እያለችኝ ያለችው አትጩብኝ ትለኛለች ሰላም ሰላም፣ የኛ ተወዳጅና አንቆ ቤተሰቦች እንዴት ናችሁልን? እኛ ያለን ይመስገነው፣ በጣም በጣም ደና ነን። እናንተም በያላችሁበት ደና ናችሁ ብለን እናስባለን። ሁላችሁም ሰላማችሁን ደግሞ ብዝት ብዝት ያርግልን ፈጣሪ። ጥብቅ ያርጋችሁ ሁላችሁም በያላችሁበት። የእኛ ተወዳጅ ቤተሰቦች እንግዲህ ከቪዲዮ ጠፍተናል ቆየን። ቪዲዮ ላይ ከመጣን እንደምታውቁት ዊና ትቶኛው፣ እንግዲህ አዲስ አበባ እየተዝናና ነበረ እና ያው እንኳን ተዝናና ግን ደሞ ተናድጃለሁ። እና ቤተሰቦች ያው መናደዴን በምንድን ነው የሚገልጸው? መናደድ ግን ያው እንትን አይደለም፣ ብቻ ትንሽ ደሞ እሱ ከነበረበት ቦታ ሲመለስ ቪዲዮ አልሰራን እና ዛሬ ደግሞ ያው ለምን እንደመጣ ታውቃላችሁ። እንግዲህ እኔ ራሷን ተስተዋወቀች። ሰላም ሰላም፣ ልፍናችሁ አላችሁ እንደፈለግሽ ማውራት ያው ብዙ ማውራት አልችልም እና ስሜ ጸጋ ይባላል። ነገ ትግኔ ይዛለ ስለዚህ ጓደኛዬ ናት እና ያው ከዚህ በፊት ቪዲዮ ምናምን ሰርታ ስለማታውቅ ቤተሰቦቻችን ደግሞ የሚሸሩ አይደለም፣ በጣም ፍቅር የሆኑ ቤተሰቦች ነው ያሉን እና እንዳትፈሪ። የፈለግሽው እንደፈለግሽ ማውራት ትቻለሽ። ቤተሰቦቻችን ፍቅር የሆኑ ቤተሰቦች ናቸው። እና ቤተሰቦች፣ ዛሬ እንግዲህ ከእንግዳ ጋር መጥቻለሁ። ለምንድን ነው የመጣችሁት? ያው ታውቃላችሁ፣ ተንኮል አስቤ አይደለም ተንኮላ አስቤ ሳይሆን ያው ፈታ ማለት አለብና ቆየን ከተዝናና እኔም ከተዝናናው ቆየው እናንተም ከተዝናናችሁ ከቪዲዮም ከጠፋን ቆየን በጣም እና ዛሬ እንግዲህ በአዲስ መልክ መተናል። ለምን እንደመጣው ከምናገር ብታዩት ይሻላል። ግን ፕራንክ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ላይክ እያረጋችሁ ቪዲዮን ስትጀምሩ ላይክ ሰብስክራይብ እያረጋችሁ እና ምንድነው ሀሳቡን አቅዱ አልነግራችሁ ለህልጩ አልነግራችሁም እዩ ዊናን ደውዬላት አላው እዚ እዚ ጋ ነው ያለው ቲም ብየዋለሁ እሱ በቃ እልውል ልውል እያለ እየመጣ ነው እንግዲህ ሲመጣም እንደሚፈጠር አብረን እምናየው ይሆናል እንግዲህ ቤተሰቦች ተከታተሉ አዎ እና ቤተሰቦች እዚ መጠበቅ ከጠበቅ ነው በጣም ቆየን ረጅም ሰዓት ሆነን እና እሱ ግን ያው በስንት እንትን መጥቷል

ባይነ በደንብ ነው የምታውቃት። ይህ ነው ዋቃት ሀይፋም እንዴት ናችሁ? አማናች አለን እግዚአብሔር ይመስገን ደህና ነን። እኛ እኔ አዲስ አበባ ልጅ ነኝ አይደል? ሁኔ ሲጀምር ስለሱ ላወራው አይደለም የጠራው አዲስ አበባ ልጅ ና። አዲስ አበባ ጥሩ ቆይት ጥሩ ጊዜ አሳልፈህ ነበረ ምናምን። ደስ ይላል። ደስ ብሎሃል። በጣም ደስ ብሎሃል እንደማየው ከሆነ በጣም ደስ ብሎኛል። እሺ አሁን ግን ማለት ነው ቪዲዮ ይዤ የመጣሁት ያው ቤተሰቦቻችን ላንተ ያላቸውን ነገር ታውቃለህ፣ ፍቅር ለኔ ያላችሁ ግን ምን እንደምታደርግ አያውቁም። ለቃ ከቤተሰቦቼ ተደብቄ ምንም የማደርገው ነገር የለም። አሁን ለምጠይቅ ጥያቄ እንትና የምር አንተ ካላደረግከው ማለት ነው ቀልድ አይደለም ስነስርዓትን ይሰቆም አዋሪ ወረዛ ጤና ያላትም ይበቃሻል። እስከ ዛሬው ድረስ ይበቃሻል። ምኑ ምን በቃ እስከ ዛሬው ድረስ ይበቃሻል። አዳም ጠኝ ሲጀመር እስከ ዛሬው ድረስ ይበቃሻል የሚባል ነገር አይደለም፣ ቁም ነገር ነው። እሱን እኮ አንተ ልታስረዳኝ ነው የጠራሁት። አንተ ልታስረዳኝ ብቻ ሳይሆን ቤተሰቦቻችንን ማወቅ ስላለባቸው ምንድን ነው ማስረዳሽ ጸጊ ምን እንደሆነ አንተ ለእኔ አስረዳኝ። እሺ ምንድን ነው የማስረዳሽው? ንገሪ። ማውራት ፈልጋለሁ ብለሽኛል ለምን ማውራት እንደምፈልጊ ምናምን በምንድን ነው እሺ ምንድን? ማለት ምን ብዬ መናገር እንዳለብኝ አላውቅም፣ ግን አገባሻለሁ ብለኝ ቤተሰቦቼ እየጠበቁኝ እንደዚህ አይነት ነገር ማድረግ ከባድ ነው በጣም ለኔ። ና ያለውበትን ሁኔታ በጣም ራሲና እኔ ነኝ የማውቀው። እና ግራ ግብቶ። ምን አይነት ቀልድ ነው? መቼ ነው አገባሻለሁ ያልኩሽ? በስንት ሲጀመር መልስላት። ሲቀጥል ደግሞ አንተ እንደ ጭራሽ ሽማግሌ ልካለው ብለሃት ቤተሰቦቿ እየጠበቁ ነው አይደል? ይሄ እንደዚህ አይነት ቀልድ ነው? ቀልድ አይደለም፣ ቀልድ አይደለም። ስለዚህ መደበቁ ነው የሚሻለው። ቀጣይነት አንደኛ እኔ አላቅሽ፣ ሁለተኛ ማለት አቅሽ አለው። ግን ሁለተኛ እኔና አንቺ እንደዚህ ሊያደራርሰን እንደዚህ ሊያነጋግረን የሚችል ጉዳይ የለም። አንቺ ደግሞ ዝም ብለሽ ወሬ በመጣልሽ ቁጥር እንትን እያልሽኝ፣ ወሬ በመጣልሽ ቁጥር ይህን ነገር ቪዲዮ አጥፍተሽ ፕራይቬት አድርገሽ ማውራት አልፈልግም። ፊት ለፊት ነው ማውራት የምፈልገው። ለምንድነው ሁሉም ሰው ማወቅ የሌለበት? አንተ ከኔ ጀርባ ያደረግከውን ነገር ሁሉም ሰው ማወቅ አለበት። ይሁልሽ አሁን ማለት ነው፣ እኔ አንድ ነገር ልንገርሽ። አንደኛ እኔ እንደዚህ አይነት ነገር ከሷ ጋር አልተነጋገርኩም። ቤተሰቦቿ እየጠበቁ ነው። ቤተሰቦቿ እኔ አንኪ የታውቂያቸው ነው የሚጠብቁ የሚጠብቁኝ። ምን ነው የሚጠብቁኝ? እሱ ነው አላቀም እንዴ ሽማግሌ ልካለው ብላህት ቤት ነው ያሉት። ነው ለምን ነው ነው ያማታል እንዴ

እንዴ በምን አውቄሽ? እኔና አንቺ መቼ ነው ምንተዋውቁ? አንቺ አምነሻት? እንዴት ነው ማለት እንዴት ነው ምታምን? እንዴ? ከእሷ ቃልና ከኔ ቃል የእሷ ቃል አሳምኖሽ? አይደል? ያ ብቻ ሳይሆን ሲቀጥል ቤተሰቦቿንም አግኝቻቸው ነበረ። እኔ ይኸውልሽ አንቺ ቤተሰቦችሽን እየታወቀ ነው። ለምን እኔ ፋይል እኮ አለኝ እኔ ማሳይ እችላለሁ።

ያሳየው እኮ ነው ሁሉንም ነገር አይደል እንዴ? እሺ እኔ ያንተ ከአንቺ ጋር እንጨርሳለህ። አንቺ ግን ነገር ምን? እዚህ ጋር ጨርሼ ነው ነገር እኮ ነው ያለችው። አንደኛ እኔ ላይ ነገር እንዴ ይሄ ሁሉ ቃላት ምንድን ነው? አንቺ ነይ፣ የት ነሽ? የት ነው የምትሄጂው? ነይ ነይ፣ ቆመሽ አትደምጨት። እንዴ ቆመሽ አትደምጨት። ነይ፣ መስማት አልፈልግም። ሌላ ሴት ስላወራ ሌላ ሴት ጭራሽ አገባሽ አለብሽ ሽማግሌ እስከ መላክ የደረስክበትን ነገር ነው። እኔ ልሰማት፣ ምሰማት አሁን ወግናችሁን የመጣችሁ ወግኖቹ ለምን ወግነሽ ነው ሰው የምታሽው አይደል? ለምን መጀመሪያ ይሄን አልጠየቅሽኝ? ምንድን አድን ለማዳም ጠኝ ሲጀመር አም ስልክሽን ስጪኝ። ይሄ ሁሉ ቴክስት እያየሁ ነው ሁሉ ነገር እያየሁ ምን ብዬሽ ነው? አንተን እንትን እመጣሁ እኔ አንቺ ቆይ ባለፈው እኔ ምን አሳይሽ ትሻለሁ ስለ ቴሌግራም ምንም ማሳየኝ ስለባለፈው አይደለም እያወራሁ ያለሁት አሁን ስላለን ስለ ዛሬ ነው እያወራሁ ያለሁት ውሸት ነው ከተባለ እኮ ስልኬ ላይ ያለው መረጃ እኮ ማሳየት እንችላለን ያለው መረጃ እኔን አይመለከተኝም በእኔ ፕሮፋይል እና በእኔ ቁጥር አድርጋችሁ ኤዲት አድርጋችሁ ነው ያመጣችሁት አንቺ አንቺ እንዴት አረጋለሁ እንዴት ለምን ሲጀመር በቃ አንቺ መጣላት ፈልገሽ ከሆነ በሌላ ነገር ተጠይኝ በእንደዚህ አይነት ነገር እንዳትጠይኝ አይደለም እኮ ለምቀዩነቱ እንደ እንትላ ለማለት ነው እንደዚህ የም ትሆኑ አንቺ እንዴ የትኛው ነው? ስለ የትኛው እውነት ነው የምታወሪኝ? ስለ የትኛው እውነት ነው? አይደለም ጥላሽ ከአንተ ነው ነው አይደለም መጀመሪያ እሷን ነው አምነሻት በተሽ ነው እንዴ ነው ነው ቶ መብቃት ይችላል በቃ ቤተሰቦች ማለት እኔ እንደዚህ ይፈጠራል ብዬ አስቤ አላቅም። እና እንደዚህ አይነት ነገር ደግሞ እኔ ላይ ያደርጋል ብዬ አስቤ አላቅም ነበረ። ሲጀመር እውነቱንም በስነ ስርዓት ላያስረዳሽ፣ መጀመሪያ ሌላ ሰው ካለ ነግረኝም ንገረኛ። ሌላ ሰው አለ? ማን? ወንዶች ስራ ነው፣ የተለመደ ነው ማለት ብዙ ወንዶች ነው የምታውቂው? አይ እኔ ያልኩ ያለሁት ነገሮች በአሁኑ ሰዓት እየታዩ አይ እንደዛ አይደለም ነገሮች ነው እያልኩ ያለሁት። ሴት ልጅ ናት፣ በሴት ልጅ ደግሞ ብዙ ነገር የሚደርሰው ነገር ይህን ማመን ለምን ከበደ? ነው እኮ ጥያቄ። ይህን ማመን ለምን ከበደ? ብዙ አክብሬሽ ነው የእኔን ስሜት እኮ መረዳት አለብህ። አንተ ለምን አትረዳኝም? ያለሁበትን ሁኔታ እኮ ማወቅ አለብህ። በቃ ችግር የለም እኔ ከጎንሽ ነኝ። ነገራቶች እናስተካክላለን፣ ቤትም ያለው ነገር እናስተካክላለን። ምን ልትድርኝ ነው? በቃ ላስተካክልልሽ ነው፣ አስተካክልልሻለሁ። በቃ የቀረውን ነገር ምናምን ብለሽ እኮ እያልሻት ነው ምንድነው ምትለኝ? አይ እኔ ያለው ልጅ ከጎን ነሽ አይደል? ነው ከጎኗ አይደለም፣ ከኋላ ከፊትለፊቷም ሁኚ የኔ እውነት ግን አንድ ነው። እኔ እቺ ልጅ እንደዚህ አይነት ነገር አላወራውትም። ያንተ እውነት አንድ ነው በቃ እኔ እቺ ልጅ እንደዚህ አይነት ነገር አላወራውትም። ስሚ እንዴ እኔ እኮ ቢያንስ ቴሌግራም ላይ ጻፍኮ ቴክስት አለ። ማን ሊጽፍ ይችላል ባንተ ስልክ? ስለዚህ ማመንና በስነ ስርዓት ማስረዳት ማችሁ ሲጀመር በስነ ስርዓት ያስረዳኝ አይደለም፣ እየጮህክ ነው። ሰውስ ደግሞ ስለ ጮህ እውነታለሁ ማለት አይደለም። በስነ ስርዓት ነው ያስረዳሁሽ። በስነ ስርዓት ምን በስነ ስርዓት አላስረዳሁኝም። በስነ ስርዓት ሌላ ቦታ ከመሄዱ በፊት ሌላ ነገር ውስጥ ከመግባታችን በፊት ቤተሰቦቿን እንዴት ብላ ማሳመን እንዳለባት እኔ ልንገርሽ ቤተሰቦችን ማሳመን ያለብሽን ነገር እ እንዳለ አሁን ያሰብሽው ሀሳብ በሙሉ ውሸት እንደሆነ ዝም ብሎ ከመሬት ተነስታችሁ ያወራችሁት ወሬ እንደሆነ። ቤተሰቦችን በጣም ነው የማከብራቸው። ይሄ ቀልድ አይደለም። ጠዋት ሲጀመር ጠዋት መስሎህ ነው። ሽማግሌውን ማስተካከል ባለብን መንገድ እናስተካክላለን። ሽማግሌ ሲጀመር አንተ እኔ በእነዚህ አይነት መንገድ ራሱ አገኛለሁ ብያስበ ያላቅም ነበር። ስለዚህ ልጅቷ ቤተሰቦቿ ሰምተዋል፣ ቤተሰቦቿንም አግኝቻቸው ነበር። ስለዚህ መፍትሄ ማበጀት ነው የሚሻለው ወይስ አለማመን ምንድነው እኔ ምን አግብቶኝ ነው መፍትሄ ማበጀው ምን አግብቶኝ እስኪ ምንድነው የሚያገበኝ ቢያንስ ሽማግሌ ልከኝ ይቅርታ እንዲጠየቁ ለምንድን ነው ማድረገው እኔ ምን አግብቶኝ ምን አገባኝ እኔ ምን አድርጌ ሳደርግ አይተሻል አገባሻለሁ ስለያት አይተሻል አሁን ቤተሰቦቿ ጋር እኔ እደውላለሁ ችግር ደውለሽስ ሽማግሌ ይቅርታ ጠይቃቸው አለ። ለምንድን ነው የምጠይቀው? ለምንድን ነው ይቅርታ የምጠይቀው? ባላደረኩት ነገር እንዴ? አረ ወስማን፣ እንዴ በቃ አንቺ እኮ እውነት እውነት ቢኖርሽ ኖሮ ካሜራ ይዘሽ አመጪም ነበር። ለምን ደግሞ አልመጣሁም? አንተ ያደረከው ነገር ሳይንስ። ጭራሽ ካሜራ ስለመያዘኝ ነው የምታወራው። እኛ ሕይወት ውስጥ ቤተሰቦቻችን አሉ፣ የእኛ እያንዳንዱ ነገር ነው። ስለዚህ ይህን ነገር ደግሞ ማወቅ አለባቸው። ነገ ከነገ ወዲያ ይሄን ነገር ሲፈጠር ለምን እንደዚህ ሆነ ምናምን የሚል ጥያቄ መፈጠሩ ስለማይቀር ማለት ነው። ጸጋ አንድ ነገር ልንገራችሁ ለሁለታችሁ። በቃ ችግር የለውም፣ አይደብርሽ አንቺ። ሲጀመር እሱ ሁሌ ጥፋቱን ማመን አይፈልግም። እኔ ባህሪውን ስለማውቅ ነው። ይሄ እኔ ምን አድርጌ ነው? ቆይ ከየት አይተሽ ነው አንቺ እንደዚህ የምትናገርኝ? እነግራኛለች። አምኛታለሁ እሷ ስለነገረችሽ አመንሻት፣ የእኔን ነገር ግን አላመንሽኝም። በቃ ማስረጃ አላት፣ ቤተሰቦቿ አሉ፣ ስልኳ አለ፣ ሁሉ ነገር አለ። እኔ ስልኳ ላይ ያለው ፋይል የእኔ አይደለም። ጽሑፉስ ቴክስቱስ፣ ሲጀመር ቴሌግራም ላይ እንዴት ነው ኤዲት የሚደረገው? በቃ አይደለም፣ የእኔ አይደለም። ደግሞ እኮ አንተ ላይ አንተ ላይ እኔ አሳይሻለሁ እንዴት ኤዲት እንደሚደረግ። ማየት አልፈልግም፣ በቃ ማየት አልፈልግም። ማየት አልፈልግም።

ይህን አይፈልግ ስለዚህ አምናለህ ማለት ነው ነው አምናለህ አለ ማለት እኔ እኮ አላቃትም ይወርዲ ምን ሆነሽ ነው አንቺ እኮ እሷን ወገነሽ እያወራሻት ነው እያወራሽኝ እኮ ነው እሷ አልክሽን ነገር እኮ አምነሽ እያወራሽኝ ነው እኔ ያልኩሽን ነገር እኮ አንዷን እንኳን አልተቀበልሽኝም ተቀበልሽኝም እንዴ ተረጋክሽ እኮ እኔን መጀመሪያ ማውራት ነበረብሽ አሁን እኮ ጨረስከው እኮ አላንቺ አለከም ለሷ አልካለሁ አልክ እኮ ትቆያለህ እሺ። አሁን የመጨረሻ መፍትሄ የምትለውን ነገር ነገርና እንሄድ። የምን መፍትሄ ነው? ስለምን መፍትሄ ነው የምታወሪኝ? ቤተሰቦቿ መተው ሰምቾ መጣው ያናግሩ የኔ ያንተ ነገር እንኳን ይሄን ይመስላል። በዚህ ልክ ተነስ ካሜራ አንዴ ተነስ ታልቅኝ ራስ ቤተሰቦቿ ጥፋቱን ማመን ባይፈልግም እንዳደረገው ግን ተረድታችኋልና፣ ከዚህ በኋላ እኔም የራሴን ሌላ ህይወት ጀምራለሁ። ልቀቂኝ እንጂ በቃ በቃ ነገር አምነሽ

ቴክስቱንም ራሴ ራሴ ጽፌ እዳለች ነው። ቴክስት ማለት ቴሌግራምህን ስልክህን ባለፈው ስትሰጠኝ ጽፌ እዳለች። አረ ወይኔ